የአማራን ህዝብ ሶስት ባለፉት ጥቂት አመታት በማያባራ አጀንዳ ውስጥ እንዲዘልቅ እየተደረገ ነው ያለው። አንዳንድ ሰዎች ጭራሽ ሀገርን ለማፍረስ አጀንዳ ውስጥ ነው እስከ መንቀሳቀስ ድረስ የደረሱበት ነው። ይሄም ሲደረግ ወይ በአማራ ስም ፈጸሙ። የኢትዮጵያ ጠቅላላ ምርጫ እየደረሰ ነው። ተኝተው ለህዝብ ድምፅ ሳይሆኑ ምንም ስራ ሳይሰሩ የከረሙ የፖለቲካ ፓርቲዎችም እንደ ቀንድ አውጣ ካሉበት ብቅ ብቅ ማለት ጀምረዋል። ከነዚህ ውስጥ የሴፍቲኔት ፓርቲ የምግብ ዋስትና ማረጋገጫ ድርጅት እየተባለ የሚጠራው አብን አንዱ ነው። አብን በቅርቡ የአትርሱኝ አይነት መግለጫዎችን አብዝቷል። ፓርቲዎቹ ከብልጽግና ጋር ሹመት ከተጋሩ በኋላ የአማራን ህዝብ ረስተዋል። የአማራ ህዝብ ጥያቄን በሰለጠነ መንገድ ያቀርቡልኛል። በኢትዮጵያ ፖለቲካ በወርዴና በቁመቴ ልክ የሚገባኝን እንዳገኝ በእኩልነት ተከባብሬ እንድኖር ልጆች የተማሩት የተባሉት ወጣቶቹ ዶክተሮቹ ይረዳኛል ቢሉም ስልጣናቸውን ዘው የህዝቡን ጥያቄ ጆሮ ዳባ ልበስ ብለው ከርመዋል። አሁን ግን የተለያዩ መግለጫዎችን እየሰጡ ነው። የአማራ ህዝብ ጥያቄ በሰላማዊ መንገድ አልፈታ ብሎ በክልሉ በትጥቅ ትግል የታገዛ ዳሚ ጦርነት ከተደረገና እየተደረገ ባለበት ወቅት አብን ግን ፋኖ ትጥቁነትቶ ከሰ ለመሆኑ እጁ ሰጡ እንደተባሉት አይነት ሰዎችን መንገድ መከተል አለበት እያሉ ነው። ለመሆኑ እናንተ አዲስ መረጃ ቤተሰቦች ስለ አብን ምን ታስባላችሁ? ሲመሰረት ምን ተስፋ ጥላችሁ ነበር? አሁን ላይ ያለበትን ሁኔታ ግለጹት ብትባሉ ምን ትላላችሁ? ሐሳብ አስተያየታችሁን አጋሩን። እኛ መግለጫውን እንነግራችኋለን የአብን ስራ አስፈጻሚ ኮሚቴ የግንቦት 10 2017 ዓመተ ምህረት በልዩ ድርጅታዊና ወቅታዊ ጉዳዮች ዙሪያ ተወያይቷል ይላል። በአማራ ክልል ውስጥ ያለውን ወቅታዊ የጸጥታ ሁኔታ በተመለከተ ውይይት ካደረጉባቸው ነጥቦች ውስጥ አንዱ ነው። አብን በአማራ ክልል ውስጥ ባለው የጸጥታ ችግር የተነሳ የአማራ ሕዝብ ከመቼውም ጊዜ በላይ የከፋ የመከራ ቀንበር ተጭኖበት ሞትና ጉስቁልና እንዲላመድ የዋትና የንብረት ዋስትና እንዲያጣ አርሶ ነግዶና አጠቃላይ በነፃነት ተንቀሳቅሶ ሰርቶ እንዳይኖር መደረጉ ሊሰመርበት ይገባል። ይላል የአማራ ህጻናትና ታዳጊ ልጆች የመማር መብታቸው ተገፎ ከትምህርት ገበታ ውጪ ሆነዋል። የጤናና ሌሎች ማህበራዊ አገልግሎቶችና የልማት እንቅስቃሴዎች በከፍተኛ ደረጃ ተገድበዋል ይላል። በተለይ በመሰረተ ልማት በየዕለቱ እየፈረሱና እየወደሙ ይገኛሉ። በዚህም የአማራ ህዝብ አስቀድሞ ጥያቄ ያነሳባቸው የነበሩ በህይወት የመኖር ውርጌ አካልና የንብረት ከለላይ ማግኘት እንዲሁም ፍትሐዊ የመልማት ጥያቄዎች ምላሽ እንዳያገኙ የትግል ሂደቱ እንዲወሳሰብና የተጨማሪ ተከታታይ ጉዳት ሰለባ እንዲሆን ተደርጓል ይላል። በክልሉ ውስጥ ያሉ ባለሀብቶችና የመንግስት ሰራተኞች ከስጋት ነጻ ሆኖ ስራቸው እንዳያከናውኑ በየዕለቱ ለገታና እንግልት ተዳርገዋል። ከሁሉም በላይ የአማራ ህዝብ ነባር እሴቶች በመጣስ የሀገር ሽማግሌዎችና ሃይማኖት አባቶች ላይ ያልተገራና ነውረኛ ወከባ እየተፈጸመ ይገኛል ብለዋል። የበለጠ ሞላ አብን እነዚህ ዘመንና ድንበር ተሻጋሪ በሆኑ የአማራ ህዝብ ማህበራዊ እሴት ላይ የተከፈተ የስም ማጥፋት ፕሮፖጋንዳና ከላይ ጥቃት በህዝባችን የማህበረ ፖለቲካ ውቅር ላይ ምናልባትም ለረጅም ጊዜ የሚቆይ አሉታዊ ተጽዕኖ ሊፈጥር የሚችል ተግዳሮት ነው ይላል። በተለይ የአማራ ተወላጅ በሆኑ ታዋቂ ግለሰቦች፣ የሀገር ሽማግሌዎች እና የሃይማኖት አባቶች እንዲሁም ለህዝብ ወገኑ ፖለቲከኞች ላይ የሚፈጸመው አጉል ድፍረት የተሞላባቸው ፍሮጃዎችና በስብና ላይ ያነጣጠሩ ጥቃቶች አማራ ህዝብ ነባር ሴቶች እና ወደፊት ተስፋ ለማጨለም የሚደረግ ዝቅ ሲል አላዋቂና ኃላፊነት የጎደለው ከፍ ሲል የኳይና የጠላት ተግባር በመሆኑ ሁሉም ሊያወግዙ ይገባል እያለ ነው። በመሰረቱ ባለፉት ጥቂት ዓመታት እንደታዘብ ነው በሀገር ውስጥና በተለይም መሰረታቸው በውጭ ሀገራት ያደረጉ ጽንፈኛ መለካከትን ያነገቡ ኃይሎች በጥምረት ህዝባችን ትኩረት እንዳይኖረውና ረፍት እንዳያገኝ በማያበራ አጀንዳ ውስጥ ከዚያና ከዚህ ሲወዘውዙት ቆይተዋል ይላል አብን። የእነዚህ ኃይሎች ጥምረት ምንም እንኳን አበክሮ በአማራ ህዝብ ስም የሚምል ቢሆንም ከጠባብ ቡድናዊ ፍላጎት ባልዘለለ የአማራን የህዝብ ተለዋዋጭ ጠላት ካጀንዳ ግባት ለማድረግ አስቻ ሁኔታን ሲፈጥሩ ቆይተዋል ሲል ፋኖን ይወነጅላል። ይህም ሁኔታ መራር ዋጋ ያስከፈለ ቢሆንም ዘግይቶ ቢሆን ሁሉም የተረዳው ሀቅ እየሆነ መጥቷል ይላል። ከእነዚህ አካላት አብዛኞቹ የተለየ ሐሳብና አመለካከት ያላቸውን ስም በማጥፋት በማስፈራራትና በማጥቃት ከአማራ ህዝብ ባህልና ታሪክ፣ ስነ ልቦና እንዲሁም ከዲሞክራሲ ሳቢ ተቃራኒ አፈና ተግባራትን ይፈጽማሉ። የፖለቲካ ማህበራዊ መድረኩን በወከባና በኃይል በተናጠል በመቆጣጠር የተለየ ሀሳብ እንዳይቀርብ የሚንቀሳቀሱ አካላት በመሆናቸው በሂደት የተሻለ ሀሳብ ያመጣሉ ተብሎ አይገመትም ሲል ያው ሌሎች እንደሚሰጡት አብንም የራሱ ህዝብ ላይ የራሱ ህዝብ ላይ እታገላለሁ ብለው በወጡ ወንድሞቻቸው ላይ መግለጫቸውን አውጥተዋል። የአማራ ህዝብ መሰረታዊ ጥያቄዎች ለማስመለስ ለረጅም ዘመን የተደረገ ዘርፈ ብዙ ትግል ከማክሸፍ ባለፈ ተጨማሪ ጉዳት ና ጥያቄዎች ለመፍጠር የሚደረግ እንቅስቃሴ ተቀባይነት ሊኖረው አይችልም ሲሉ ይሆንጅላል። በዚህ መሰረት ከላይ የተገለጸውና መሰለ የቀውሳዊ ሂደቶች አሁን ላይ ከሚፈጥሩት ታልታይ ጫናና ጉዳት በተጨማሪ ዳፋቸው ለመጪው ዘመን የሚተርፍ በመሆኑ አብን ይገነዘባል ይላል። በሌላ በኩል የህዝባችን ጠላቶች በአማራ ክልል ውስጥ የተከሰተውን ችግር እንደ መልካም አጋጣሚ በመጠቀም ክልሉን ዘላቂ ለሆነ የሰብአዊና ማህበራዊ ኢኮኖሚ ቀውስ ለመዳረግ አበክረው እየሰሩ መሆኑ አብንን በእጅጉ ያሳስበዋል። በተለይ የአማራ ህዝብ ህይወትና ሀብት የቡድን ፍላጎት ግባት ለማድረግ አበክሮ የሚሰራው ጠባብ ኃይል የአማራን ህዝብ መሰረታዊ ጥቅሞችና አካባቢዎች በጓዱነት ለመረጦ የአማራ ጠላት በመታያነት አሳልፎ ሊሰጥ እንደሚችል ያለንን ስጋት ለመግለጽ እንፈልጋለን ይላል። በመሆኑም ህዝባችን ከዚህ የቀውስ አዙሪት እንዲላቀቅ እንሰራለን ስንል አሁን ከሚደረገው እንቅስቃሴው ባህሪና አብን ከሚያራምዳቸው መሰረታዊ መሪዎች አንጻር ብቻ በመቃኘት ሳይሆን ከዚህ በተቃራኒ ያለ ጥፋት አሰላለፍ በመገምገምና በመጨረሻ የሚያስከትለው መዘዝ በመስጋት ነው። ህዝባችን የተነጠቀው ሰላም ይመለስ ለዘንድ አብን ይበጃሉ ያላቸውን የሰላም አመራጮች የሚያመለክቱ ጥሪዎችን ያቀርባል ይላል። የመጀመሪያው ለኢፌዴሪ መንግስት ነው። የፌዴራል መንግስት በአማራ ክልልና በህዝቡ ላይ የተጋረጠው አደጋ በውል በመረዳትና በወደ ሰፊነት ጭምር ችግሩ በሰላማዊ መንገድ እንዲቋጭ ረጅም ርቀት በመጓዝ እንዲሰራ ሁሉም አማራጮች እንዲጠቀምና እንደራሴዎች የሰላም አዋጅ እስከማወጅ የደረሰ እርምጃ እንዲወስድ እንጠይቃለን። በተጨማሪም የህዝባችን ጥያቄዎች ላይ ከፍተኛ ትኩረት ሰጥቶ እንዲሰራና የተጀመሩ ጥረቶችን በማስቀጠል ዘላቂ ሰላምና ፖለቲካዊ መረጋጋት የማስፈን ኃላፊነቱን በአግባቡ እንዲወጣ እናሳስባለን ይላል። ለአማራ ክልላዊ መንግስት ደግሞ አብን ማሳሰቢያውን ይቀጥላል። በቅርብ ጊዜ ወዲህ የሚታዩ የሚታየው የሰላም ስራዎች ላይ ማህበረሰቡ እስከታች ድረስ የማይቆያት ጅምር ስራዎች የሚያበረታቱ ናቸው ይላል። ትላንት መንግስታዊ ኃላፊነትን ባለመውጣት ህዝቡ አሁን ወዳለበት አዘግት እንዳከተተው በማመን የትላንት ውስጥት ተላምን ለመድገምና ለመካስ በመታደስና ችግሮችን ከውስጥ ወደ ውጭ በመመልከት የተጀመሩ ስትራቴጂካዊ መፍትሄ እርምጃዎች ላይ እንዲያተኩር ጥሪ እናስተላልፋለን ይላል አብን ግን በለወደሙ ሆስፒታሎች ትምህርት ቤቶች ስለተገደሉ ህፃናትና መንግስት ለሚወስዳቸው ወታደራዊ ዘመቻዎች ምንም ያለው ነገር የለም ሌላው አብን ይቀጥላል ለአማራ ህዝብ ከአማራ ህዝብ የምንጊዜም ጠላቶች አማራ ክልል ወቅታዊ የጸጥታ ችግር እንደ መልካም አጋጣሚ ተጠቅመው በህዝባችን ላይ የማይሽር ሁለንተናዊ ጠባሳ ለመፍጠር ከሚሰሩ የፍላጎትና የተግባር ጥምረት ያላቸው አካላት የአማራ ህዝብ ሁሉና አደጋዎች ስለሆኑ በጽናት እንዲታገላቸው ጥሪ እናቀርባለን ይላል። እንዲሁም ህዝባችን አማራዊ የሞራል የግብረ ገብነት ሴትን የግልግል ስርዓት የሽምግልናት ሴቶች ወዘተ በመጠቀም የክልሉን ሰላም ለመመለስ አይተከ ሚናው እንዲወጣ ጥሪ እናስተላልፋለን በማለት የአማራ ህዝብ ትግልና በአሁኑ ያለው ወቅታዊ ሁኔታ የሚፈታው በሽማግሌኑ ብሏል። ላኛው አብን በመግለጫው ጥሪ ያስተላለፈው ለፋኖ በትጥቅ ትግል እንቅስቃሴው ስለምትገኙትና ወንድሙ እንደሚታወቀው ህዝባችን መሸከም ከማይችለው በላይ የሰብአዊና የማህበራዊ ኢኮኖሚ ቀውስ ውስጥ እየማሰነ ይገኛል። ስለሆነም በዚህ ወቅት የሰላም አማራጭን ተቀብሎ ክልሉን ከከፋ ቀውስ አዙሪት ማላቀቅ ለአማራ ህዝብ እጅግ የከበረ ዋጋ የማይተመለስ ጦታ እንደ ማህበረከት የሚቆጠር በመሆኑ ሁሉም የነፍጥ እንቅስቃሴ እያደረጉ ያሉ ቡድኖች ወደ ፖለቲካዊ ድርድር እንዲመጡ እናሳስባለን፣ ይላል። በቅርቡ የሰላም አማራጭን በመቀበላቸው ሊደርስ የሚችልን ተጨማሪ ቀውስ እንዲቀር ያደረጉ የታጠቁ ኃይሎች ውሳኔ እያበረታታን፣ ሌሎች ቡድኖችም ይህን መሰል አዎንታዊ ውሳኔዎች ሰዎች በአፋጣኝ በማሳለፍ ከሀሳብና ቡድናዊ የቅንጅት አኳያ አስተማሪ የሆነና ዓለም አቀፍ ደረጃ ከፍ ባለ ተሞክሮነት ጭምር ሊዘከር የሚችል ስልጡን የሰላም ድርድር እንዲያደርጉ እንጠይቃለን ሲል በደቡ በደቡብ ጎንደርና በተለያዩ አካባቢዎች እጃችንን ሰጠን እንዳሉ ፋኖዎች ሁሉ አጠቃላይ የፋኖ ኃይሎች ኃይሎችና በአማራ ክልል ጥያቄ አንግበው የሚንቀሳቀሱ ኃይሎች ለመንግስት እጃቸው እንዲሰጡ አብን ጥሪ አስተላልፋል። አጠቃላይ ለፖለቲካ ፓርቲዎች፣ ለሚዲያ ተቋማት እንዲሁም ልዩ ልዩ አደረጃጀቶችና የሙያ ማህበራት አብን የኃይል አማራጭ እንዳጓጨ ትግል ስልታ አድርጎ ከሚወስድ የፖለቲካ ባህል አዙሪት መውጣት መስራት የሚያስችሉ ሁለገብ እንቅስቃሴዎችን እያደረገ ይገኛል ብለዋል። በእርግጥ አብን ስልጣን ላይ ተቀምጡ አሁን ላይ ምንም የሚለው የለም። ጋሻው መርሻ ፖስታ ቤት እንዲሁም በለጠ ሞላ ደግሞ በሚኒስትርነት ተቀምጠው ሌሎችም እንደየድርሻቸው ተከፋፍለው የአማራን ህዝብ ረስተውታል ነው ዋናው ጥያቄው። ከዚህ በፊት የፓርቲው የቀድሞ ሊቀመንበር ዶክተር ደሳለኝ ጫኔ አብን የምግብ ማረጋገጫ ሴፍቲ ኔት ሆኗል። ከዚህ በኋላ በህይወት መኖሩ ለአማራ ህዝብ የሚጠቅም አይሆንም ቢያንስ ቢያንስ ግን የአማራን ህዝብ ጥያቄዎች ባይመልስ እንኳን ባይጎዳ ጥሩ ነው፣ አብን ከመኖሩ ይልቅ መፍረሱ ለአማራ ህዝብ ይበጃል በሚል ነበር ሀሳብ አስተያየታቸውን የሰጡት። አሁን ግን እነበለጠ ሞላና ጋሻው ምርሻ አብንን ወደ መከላከል ትክክለኛው መንገድ ነው ወደ ማለት፣ የአማራ ህዝብ ጥያቄዎችን ዝም ብሎ መተው፣ የትጥቅ እንቅስቃሴውንም ማቆም፣ እኛ ግን በስልጣናችን መቀጠል ለሀገሪቱ ሰላም ለአማራ ህዝብ ጥያቄም ምላሽ እንዲያገኝ መንገድ የሚከፍት ነው ብለው በድፍረት ይናገራሉ። የመግለጫቸው የመጨረሻ ሀሳብ ላይ የድርጅታችን ህዝቡን ከቀውስ አዙሪት እንዲወጣ የሚያደርገው ጥረት ተጨባጭ ለውጥ ሊያመጣ የሚችለው የመላ ኢትዮጵያን የዲያስፖራ ማህበረሰብና ልዩ ልዩ አገራዊና ብሔራዊ አደረጃጀቶች፣ የፖለቲካ ፓርቲዎች እንዲሁም የዓለም አቀፍ ማህበረሰብ ተሳትፎ ሲታከልበት ነው ቢልም ከብልጽግና ጋር እየሰሩ ደጓግም ደግሞ ለአማር ህዝብስ እንዴት መስራት ይቻላል የሚለውን ግን በግልጽ አልተናገሩም። ተቋማዊ አሰራር ስርዓትን ለማጠናከር በቀረቡ ቅዶች ዙሪያ ተወያይተን የፓርቲው ስትራቴጂ ግቦች ተግባራዊ ለማድረግ ከምሁራን ሌሎች ባለድርሻ አካላትና አጋር ተቋማት ጋር ውይይቶችንና ምክክሮችን ለማድረግ የሚያስችል ዝርዝር መርሃ ግብር ወጥቶ ተግባራዊ እንዲደረግ ተወያይተናል ብሏል። በርግጥ አብን እውነታው ግን ቀጣይ ምርጫ እየደረሰ ነው። የአማራ ህዝብ ደሞ አብንን እንደሌለ እየቆጠረው ነው። ስለዚህ አብን በህይወት መኖሩን ለማሳየት እንዲህ አይነት መግለጫዎችን ማውጣት የሚጠበቅበት ይመስላል። እያደረገ ያለውም ይህንን ነው። ምክንያቱም የአማራ ህዝብ ጥያቄ ከሰላማዊ ትግል ወደ ትጥቅ ትግል ተሸጋግሯል። ስለዚህ ዳግሞ ወደ ሰላም ለመመለስ በአብን መንገድ ጥያቄዎች ይፈታሉ ብላችሁ ታስባላችሁ? ሀሳብ አስተያየታችሁን አ